ሰላም ጤና ይስጥልን። የተከበራችሁ የአርሰናል ድምፅ ቤተሰቦች እንደምን አላችሁልን? አርሰናልን ብቻ የሚመለከቱ መረጃዎች እንደተለመደ ሁሉ አጠራጠር እያደረግን ለማድረስ ወደ እናንተ መጥተናል። አብራችን ቆዩ። በኦፕታ መረጃ መሰረት አርሰናል የዓለማችን ምርጡ ክለብ ተብሎ ተቀምጧል። ካለፈው የውድድር ዓመት አንድ ደረጃ ከፍ ብሎ የተቀመጠው ክለባችን አርሰናል ከአሁን በፊት የተለያዩ የመድፉ ኮከቦችን ውል በማራዘም ስራ ላይ ተጠምዶ መቆየቱ ይታወቃል። በዚህ ጉዞም ታዲያ የወሳኝ ኮከቦችን ማለትም የጋብርኤል ማጋሌዥን፣ የዊለም ሳሊባን፣ የኢታን ናዋነሪንና የማይልስ ሉስኬሊን ውል ማራዘሙ የሚታወስ ነው። አሁን ላይ ደግሞ የወሳኝ ኮከቦችን ውል ለማራዘም ስራቸውን በስፖርቲንግ ዳይሬክተሩ በአንድሪያ በርታ በኩል መጀመራቸውን የተሰማው ምታታዊ ብቃቱን እያሳየን የሚገኘውን የኔዘርላንዱን ፈርጥ የመድፉን የኋላ ደጀን የሆነውን የዩራን ቲምበርን እንዲሁም ደግሞ የመድፉ ቤት የልብ ምት የሆነው ጥቁር አልማዝ ቡካዮ ሳካን ውል አራዝመው ለረጅም ዓመታት በሰሜን ለንደን ለማቆየት ቆርጠው መነሳታቸው ተሰምቷል። አንድ ያበርታ እንግዲህ መረጃዎች እንደሚያሳዩት ከሆነ አርሰናል የተከላካዩን የዩራን ቲምበርን ውል ለማራዘም ድርድር መጀመሩ ነው ትናንት የተሰማው። የኔዘርላንዳዊ ተከላካይ ዩራን ቲምበር ውልም ለማራዘም ድርድሩ መጀመሩ ነው የተሰማው። የ24 ዓመቱ ተከላካይ እንደምናስታውሰው በ2023 ከሁለት ዓመት በፊት ማለት ነው ከአያክስ አምስተርዳም መድፈኞቹን ከተቀላቀለ በኋላ የሚካኤል አርቴታ ተመራጭ የኋላ መስመር ተሰላፊ ነው። ዩራን ቲምበር እንደምናስታውሰው ታዲያ ከአያክስ አምስተርዳም ወደ ሰሜን ለንደን መጥቶ አርሰናልን ከተቀላቀለ በኋላ በፈረመበት 2023 የውድድር ዓመት በጉዳት ምክንያት በአንድ ዓመት ውስጥ ሁለት ጨዋታዎችን ብቻ ነበር ማከናወን የቻለው። ነገር ግን ከዛ በኋላ ባሳለፈው የውድድር ውድድር ዓመት የ2024 25 የውድድር ዓመትን በ51 ጨዋታዎች ላይ ተሰልፎ መጫወት ችሏል። ዘንድሮም ድንቅ አጀማመር ያሳየው ዊላን ቲምበር በክለቡ በአርሰናል ለሶስት ዓመታት የሚያቆየው ውል ቢኖረውም አርሰናል በተሻሻለ ደሞዝ አዲሱን ለመስጠት ፈቃደኛ መሆኑ ነው የተሰማው። አዳዲስ ተጫዋቾችን ከማምጣት ጎን ለጎን የወሳኝ ተጫዋቾቻቸውን ውል እያደሱ የሚገኙት አርሰናሎች የቡካዮ ሳካን ውል ለማራዘምም ንግግር ላይ መሆናቸው ተሰምቷል። በዚህም የውል ማራዘም ሁኔታ ቡካዮ ሳካ ውሉን ካራዘመ በኋላ በክለቡ ከፍተኛ ተከፋይ የሚያደርገውን ውል እንደሚፈርም ነው የሚጠበቀው። የአርሰናሉ የቀኝ መስመር አጥቂ ቡካዮ ሳካ በመድፈኞች ቤት ውልን የሚያድስ ከሆነ ከየትኛውም የአርሰናል ተጫዋች የላቀውን ደሞዝ እንደሚያገኝ ነው የተነገረው። እንደምናውቀው በአሁኑ ወቅት በአርሰናል ቤት ከፍተኛ ተከፋዮች የመጀመሪያውን ደረጃ ተቆናጦ የሚገኘው ካይ ሃቨርትዝ ነው። በሳምንት 280 ሺህ ፓውንድ ይከፈለዋል። በሁለተኛ ደረጃ ላይ ደግሞ የሚገኘው ጋብሬል ጀሱስ ነው። በሳምንት ወደ 266 ሺህ ፓውንድ ይከፈለዋል። በመሆኑም አሁን ላይ አርሰናል ቡካዮ ሳካን እንደ አዲሱ ውሉን ካራዘምለትና ቡካዮ ሳካም ውሉን ለማራዘም ፈቃደኛ ከሆነ ምንም እንኳን ፈቃደኛ እንደሚሆን ቢጠበቅም ሳካ ወደ 300 ሺህ ፓውንድ ሳምንታዊ ደሞዝ ወደ ካዝና ያስገባል ተብሎ ይጠበቃል ማለት ነው። ይህ የውል ማራዘም ሁኔታ በተለይም የሁለታቸው የዩራን ቲምበር እና የቡካዮ ሳካ የውል ማራዘም ጉዳይ በቅርብ ሳምንታት ይፋ እንደሚደረግ ይጠበቃል። ሁለቱ ተጫዋቾችም በአርሰናል ቤት ልክ እንደ ሌሎች ኮከቦች ሁሉ መቆየትን ምርጫቸው እንደሚያደርጉ ይጠበቃል። ምንም ጥርጥር የሌለው ጉዳይ ነው በአርሰናል ቤት የመቆየታቸው ጉዳይ ማለት ነው። ከዚህ መረጃ ስንወጣ ደግሞ የምናገኘው ትናንት እንደተሰማው ከሆነ አርሰናል ባልተጠበቀ መልኩ የ16 ዓመቱን የሻምሮክ ሮቨርስ አማካኝ የሆነውን ቪክተር ኦዚንቩና ማስፈረሙን ይፋ አድርገዋል። የ16 ዓመቱ አማካኝ ቪክተር ኦዚንቩና በአርሰናል ቤት የቅድመ ኮንትራት ውል ነው መፈራረም የቻለው። ተጫዋቹ በህጉ መሰረት በ27 ጥር ላይ 18 ዓመት ይሞለዋል። በዛ ሰዓት አርሰናል እንደሚቀላቀል ነው የተገለጸው። ተጫዋቹ ወደ አርሰናል የተዘዋወረበት ሂሳብ የአየርላንድ ሪካርድ እንደሚሆንም ነው የተነገረው። ቪክቶር ኦዚንቩናንም ፊርማውን ካስቀመጠ በኋላ ከልጅነቴ ጀምሮ የደገፍኩትን ክለብ መቀላቀል በመቻል ደስተኛ ነኝ ሲል ተሰምቷል። እዚህ እንድደርስ ያገዛችሁኝን ሁሉ አመሰግናለሁ፣ አምላኬ ስላደረገልኝ ነገር ሁሉ ምስጋና ከፍ ያለ ነው ሲልም ተሰምቷል። በመሆኑም ይህ የ16 ዓመት ድንቅ አማካኝ በ2027 18 ዓመት ከሞላው በኋላ አርሰናልን ይቀላቀላል ነው የተባለው። አሁን ላይ የተፈራረመው ታዲያ የቅድመ ኮንትራት ፊርማ እንደሆነም ነው የተሰማው። ሌላኛው መረጃ ደግሞ የሚወስደን ወደ ኬፓ አሪዛባላጋ ይሆናል። ኬፓ አሪዛባላጋ በሚመጣው የጥር የዝውውር መስኮ ሲከፈት ከአርሰናል ለመልቀቅ እያሰበ እንደሆነ ተነግሯል። ይህ ጉዳይ ደግሞ ለአርሰናል፣ በተለይም ደግሞ ለመድፉ ቤተሰቦች ያልተጠበቀ መረጃ ነው የሚሆነው። ነገር ግን መረጃዎች እንደሚያመላክቱት ከሆነ ኬፓር ዛባላ ጋ የዴቪድ ራያ ተተኪ ሆኖ ተቀያሪ ወንበርን ማሞቅ ስላልፈለገ ወደ ተለያዩ ክለቦች በአውሮፓ ውስጥ በሚገኙ ክለቦች ማለት ነው መሄድን ምርጫው ለማድረግ እያሰበ እንደሆነ ነው የተሰማው። እንደሚታወቀው አሁን ላይ ዴቪድ ራያ ልክ እንደተለመደ ሁሉ ድንቅ ብቃቱን እያስመሰከረ በሚገኝበት ባርሰናል ቤት ኬፓር ዛባላ ጋ ዴቪድ ራያን ተፎካክሮ ቋሚ ተሰላፊ ይሆናል ተብሎ አይጠበቅም። በዚህ ምክንያት ኬፓ አሪዛባላጋ ክለቡን አርሰናል ለቆ ወደ ጣሊያን በተለይም ደግሞ ወደ ኮሞ ለመሄድ እያሰበ እንደሆነ ተሰምተዋል። እንደሚታወቀው አሁን ላይ በጣሊያን ሴራ ውስጥ እየተጫወተ የሚገኘው ኮሞ እግር ኳስ ክለብ በቀድሞ በአርሰናል ሌጀንድ በሴስክ ፋብሪጋዝ እየሰለጠነ ነው የሚገኘው ይህ ክለብ በመሆኑም፣ ቀጣይ ሴስክ ፋብሪጋዝ ይህንን የአገሩ ልጅ ኬፓ አሪዛባላጋን ወደ ጣሊያን ወስዶ በኮሞ ቋሚ ተሰላፊ ሊያደርገው እንደሆነ እየተነገረ ነው የሚገኘው። በመሆኑም አርሰናልና ኬፓሪዝ አባላ ጋ በዚህ ጉዳይ ከተስማሙና የጥር የዝውር መስኮት በሚከፈትበት ወቅት የኬፓሪዝ አባላ ጋ ሀሳብ በአርሰናል ቤት ተቀባይነት ካገኘ ወደ ጣሊያን በመሄድ የኮሞ ተጫዋች ይሆናል ተብሎ እየተጠበቀ ነው የሚገኘው። ነገር ግን ይህንን ሀሳብ ለማድረግ የግድ ከአርሰናል የይሁንታ ፈቃድ ሊሰጥ ይገባል ለኬፓ አሪዛባላጋ እንደሚታወቀው ኬፓ አሪዛባላጋ ከቼልሲ ወደ ሰሜን ለንደን ወደ አርሰናል ሲመጣ በሚገርምና በማይጠበቅ ዋጋ ነው የመጣው በ5 ሚሊዮን ፓውንድ ማለት ነው ነገር ግን አሁን ላይ ይህ ኮኮ ወደ ጣሊያን አሊያም ደግሞ ወደ ሌሎች ወደ ማንኛውም ክለብ የሚሄድ ከሆነ እንዲሁም ደግሞ አርሰናልም የመሸጥ ፍላጎት ካለው በከፍተኛ ዋጋ እንደሚሸጥ ነው የሚጠበቀው እንጂ ልክ ከቼልሲ ወደ አርሰናል በመጣበት በአምስት ሚሊዮን ፓውንድ የሚሸጥ በረኛ አይደለም አሁን ላይ በመሆኑም የጥር የዝውውር መስኮት በሚከፈትበት ወቅት ምናልባትም አርሰናል ፈቃደኛ ሆኖ ልጅ የሚሸጠው ከሆነ ዋጋውን ጨምሮ ጠቀም ያለ ገንዘብ እንደሚያገኝበት ነው የሚጠበቀው በመጨረሻም የምናገኘው አጭር መረጃ አርሰናልንና ዌስትሃምን የሚመለከት መረጃ ይሆናል አርሰናልና ዌስትሃም ዩናይትድ ዛሬ ጨዋታቸውን በሰሜን ለንደን በአርሰናል ስታዲየም በኤምሬት ይገናኛሉ። በዚህ ጨዋታ ላይ ቡካዮ ሳካ ሁለት መቶኛ ጨዋታው እንደሚያደርግም ይታወቃል። አርሰናል በኤምሬትስ ዌስትሃም ዩናይትድን ቀን 11 ሰዓት ነው ዛሬ የሚያስተናግደው። የሰሜን ለንደኑ ክለብ ከዌስትሃም ጋር ባደረጋቸው ሁለት የመጨረሻ የኤምሬትስ ጨዋታ መሸነፉ አይዘነጋም። መድፈኞቹ በሁለቱ የውድድር ዓመታት ውስጥ የሊግ ዋንጫ እንዲያጡ ካደረጓቸው ሽንፈቶች መካከል የዌስትሃም ሽንፈት ይጠቀሳል። በጭማሪ ደቂቃ ባስቆጠሩት ጎል ኒውካስል ዩናይትድን ባለፈው ሳምንት የረቱት አርሰናሎች በሳምንቱ አጋማሽም በሻምፒዮንስ ሊጉ ኦሎምፒያኮስን ማሸነፋቸው አይዘነጋም። በዛሬው ጨዋታ ድል ከቀናው ሊቨርፑል እስከሚጫወት ድረስ አርሰናል መሪነቱን የሚቆናጠጥ ነው የሚሆነው። በአርሰናል በኩል ቡካዮ ሳካ ሁለት መቶኛ የሊግ ጨዋታውን ይከውናል። የአራት ዓመቱ እንግሊዛዊ እዚህ ቁጥር ላይ የደረሰ ሰባተኛ በእድሜ ትንሹ ተጫዋች መሆኑም ተሰምቷል። አሰልጣኙ ሚኬል አርቴታም ዛሬ የሚያደርገው ጨዋታ 300ኛ ጨዋታውን ነው የሚያደርገው። በጨዋታው በአርሰናል በኩል መጠነኛ ጉዳት የገጠመው ጋብሪኤል ማጋሌጅ መግባቱ አልተረጋገጠም። ዌስትሃም በአዲሱ አሰልጣኝ ኑኖ ስፒሪቶ ሳንቶ እየተመራ ሁለተኛ ጨዋታውን የሚያከናውነው። ከሳምንት በፊት ግራን ፖተርን በመተካት የለንደኑን ክለብ የተረከቡት ኑኖ ስፒሪቶ ሳንቶስ በመጀመሪያ ጨዋታቸው ከኤቨርተን ጋር አንዳቻ መለያየታቸው ይታወሳል። ሁለቱ የለንደን ክለቦች በዚህ መድረክ 137 ጊዜ ተጫውተው አርሰናል 69 ጊዜ አሸንፈዋል። ዌስታም ዩናይትድ ደግሞ 32 ጨዋታዎችን በድል መወጣት ችሎ ነበር። ታዲያ በሁለቱ ክለቦች መካከል የሚደረገው ጨዋታ በተመለከተ አስገራሚ የሆነ እውነታ ለመናገር ያክል አርሰናል ከዌስታም ዩናይትድ ጋር ባድረጋቸው ያለፉት ሁለት የኤምሬትስ ጨዋታ ላይ ክለባችን ተሸንፈዋል። በእነሱ ሜዳ ባደረገናቸው ሁለት ጨዋታዎች ላይ ደግሞ 11 ግቦችን ማስቆጠር ችሏል አርሰናል ዛሬ ስ የሚለው ጉዳይ ደግሞ ይጠብቃል። ዛሬ ታላቁን የለንደን ደርቪን ጨዋታ ከተጫወተ በኋላ አርሰናል ለሚቀጥሉት 14 ቀናት ክለባችን አርሰናል በፕሪሚየር ሊጉ ሲጫወት የማንመለከት ይሆናል፣ በኢንተርናሽናል ብሬክ ምክንያት ማለት ነው። ድል ለምንወደው ክለባችን ላርሰናል።